ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ትኩረታችንን ያደረግነው ብዙዎቻችንን አልፎ አልፎም ቢሆን በሚያጋጥመንና ሊያስጨንቀን በሚችለው ጉዳይ ላይ ነው። እርሱም የአፍንጫ ነስር ኤፒስቴያቼስ ወይም የአፍንጫ ደም መፍሰስ ነው። ነስር በጣም የተለመደ ሲሆን በአብዛኛው ከባድ ባይሆንም በተደጋጋሚ የሚመጣ ከሆነ ወይም ለማቆም የሚቸግር ከሆነ ግን አስደንጋጭ ሊሆን ይችላል። ታዲያ ነስር ሲያጋጥመን በቅድሚያ ምን ማድረግ አለብን፣ ከነስር ራሳችንን እንዴት እንጠብቃለን፣ እና ከነስር ጀርባ የተደበቁ የጤና ችግሮች ሊኖሩ ይችላሉ የሚሉትን ጥያቄዎች በዝርዝር እንመለከታለን። ክፍል አንድ ነስር ሲያጋጥም ማድረግ ያለብን የመጀመሪያ እርዳታ ፌረስ አይድ የአፍንጫ ደም መፍሰስ እንደጀመረ የሚያደርጉት ነገር ወሳኝ ነው። ብዙ ሰዎች በሚፈጠረው ድንጋጤ ስህተት ይሰራሉ። አንድ መረጋጋት እና መቀመጥ። ተቀመጡ እና ወደፊት ትንሽ ዝቅ በሉ። ወዲያውኑ መሬት ላይ አተኛ ወይም ጭንቅላታችሁን ወደኋላ ኋላ አትዘንብሉ። ደሙን ወደ ጉሮሮ እና ጨጓራ ከመዋጥ ለመከላከል ወደፊት ትንሽ ዝቅ ብሎ መቀመጥ ያስፈልጋል። ደሙን መዋጥ ማቅለሽለሽ እና ማስታወክ ሊያስከትል ይችላል። በአፉ ይተንፍሱ። አፍንጫው ስለተዘጋ በአፉ በረጋ መንፈስ ይተነፍሱ። ሁለት አፍንጫውን መቆንጠጥ ለስላሳውን የአፍንጫ ክፍል ያዙ። የአፍንጫችሁን አጥንት ሳይሆን ከአጥንቱ በታች ያለውን ለስላሳ ክፍል በአውራጣትና በመድብጣት በደንብ አጥብቃችሁ ያዙ። ቢያንስ ለ10 ደቂቃዎች ያዙት። ደሙ እንዲረጋ ጊዜ ይስጡት። ከ10 ደቂቃ በፊት ለቀቅ ማድረግ የለብዎትም ምክንያቱም የመርጋት ሂደቱን ሊያቋርጡ ይችላሉ። በረዶ ይጠቀሙ አማራጭ ጊዜው ከፈቀደ የአፍንጫው ድልድይ ላይ ወይም አንገቶ ላይ ቀዝቃዛ ነገር ወይም በጨርቅ የተጠቀለለ በረዶ ማድረግ የደም ስሮችን በማጥበብ ሊረዳ ይችላል ሶስት ደሙ ከቆመ በኋላ የሚደረግ ጥንቃቄ አፍንጫውን ለ24 ሰዓታት አይነካኩ አፍንጫውን አይፈትፍቱ በኃይል አያስነጥሱ ወይም በኃይል አይምጠቱ ለጥቂት ሰዓታት ከባድ ስራ አይተው። ክብደት ማንሳት ወይም ጭንቅላትን ዝቅ አድርጎ መስራት የደም ግፊትን ስለሚጨምር መድማቱ እንደገና እንዲጀምር ሊያደርግ ይችላል። ሙክ መጠጦችን እና አልኮልን ያስወግዱ። እነዚህ የደም ስሮች እንዲሰፉ ያደርጋሉ። ክፍል ሁለት በተደጋጋሚ ለሚመጣ ነስር የቤት ውስጥ መከላከያዎች። ነስርን በተደጋጋሚ ለመከላከል የአፍንጫን ሽፋን እርጥበት መጠበቅ እና አደጋ የሚያስከትሉ ነገሮችን ማስወገድ ዋናው መፍትሄ ነው። አንድ የአፍንጫን ሽፋን እርጥበት መጠበቅ እርጥበት ማድረጊያ ሄማይደፌር መጠቀም በተለይም በደረቅ የአየር ሁኔታ ወይም በክረምት ወራት በምተኝበት ክፍል እርጥበት ማድረጊያ መጠቀም የአፍንጫ ሽፋን እንዳይደርቅ ይረዳል። የጨው ስፕሬይ ጠብታ፣ ሳዋይ ስፕሬይ ድሮፕስ፣ የአፍንጫን ሽፋን ለማርት በየቀኑ ከሁለት እስከ ሦስት ጊዜ የጨው ስፕሬይ ወይም ጠብታ መጠቀም። ፔትሮሊየም ጄሊ ኪያሴዋይን፣ በቀን አንዴ ወይም ሁለቴ በቀስታ ጥጥ ወይም ጣት በመጠቀም ቀጭን የፔትሮሊየም ጄሊ ሽፋን በአፍንጫው ቀዳዳ ውስጥ መቀባት የደም ስሮችን ይከላከላል ሁለት የአኗኗር ዘይቤ ማስተካከያዎች አፍንጫን ከመምረጥ ይቆጠቡ በተለይም ህፃናት አፍንጫቸውን እንዳይነካኩ ማስተማር ጥፍርን መቁረጥ ረጅም ጥፍር የአፍንጫ ሽፋን በቀላሉ ሊጎዳ ይችላል የደም አቅጠኛ መድኃኒቶችን መቆጣጠር አስፕሪን አስፔሬን ወይም ሌሎች የደም አቅጠኛ መድኃኒቶችን የሚወስዱ ከሆነ ነስር ሲያጋጥማችሁ ለሐኪማችሁ ያሳውቁ ያለ ሐኪም ፍቃድ መጠኑን አይቀንሱ ወይም አያቁሙ። ቫይታሚን ሲ እና ውሃ፦ በቂ ውሃ መጠጣት የሰውነትን እርጥበት ይጠብቃል። በቫይታሚን ሲ የበለጸጉ ምግቦችን እንደ ሲትረስ ፍራፍሬዎች መመገብ የደም ስሮች እንዲጠናከሩ ይረዳል። ጭስና ኬሚካሎችን ማስወገድ፤ ሲጋራ ማጨስ ወይም ለከባድ የኬሚካል ጭስ መጋለጥ የአፍንጫ ሽፋንን ያደርቃል። ክፍል ሶስት ነስር ከሌሎች በሽታዎች ጋር ነስር በአብዛኛው በአፍንጫ ሽፋን ላይ ባሉ ጥቃቅን የደም ሥሮች መጎዳት የሚከሰት ቢሆንም በተደጋጋሚ ሲመጣ ግን ለተለያዩ የጤና ችግሮች ምልክት ሊሆን ይችላል። አንድ የተለመዱ መንስኤዎች ደረቅ አየርና የአየር ሁኔታ ለውጥ፣ ጉዳት፣ አፍንጫን መምረጥ፣ መመታት፣ የአፍንጫ አለርጂ እና ኢንፌክሽን ጉንፋን፣ የአፍንጫ ስፕሬይ ከመጠን በላይ መጠቀም፣ ዲኮንጀስታንት ስፕራይዝ። ሁለት ሊሆኑ የሚችሉ የከባድ በሽታዎች ምልክት ነስር የሚከተሉት የከባድ የጤና እክሎች ምልክት ሊሆን የሚችለው በተደጋጋሚ ሲመጣና በሌሎች ምልክቶች ሲታጀብ ነው። ከፍተኛ የደም ግፊት ሃይፐርቴንሽን፣ የደም ግፊት በከፍተኛ ሁኔታ ሲጨምር የአፍንጫ ደም መፍሰስ ሊያስከትል ይችላል። ይህ ግን የደም ግፊትን የሚያሳይ ብቸኛ ምልክት አይደለም። የደም መርጋት ችግሮች ሄሞፊሊያ፣ ሄሞፔውያ፣ ደም በአግባቡ እንዳይረጋ የሚያደርግ የዘረመል በሽታ ሌሎች የደም በሽታዎች ለምሳሌ አንዳንድ የደም ማነስ አይነቶች ወይም የፕሌትሌት ችግሮች። የጉበት በሽታዎች እነዚህም የደም መርጋት ሂደትን ሊያስተጓጉሉ ይችላሉ። የአፍንጫ እጢዎች ትርሞርስ፣ አልፎ አልፎ ጤናማ ወይም አደገኛ እጢዎች ተደጋጋሚ እና ከባድ ደም መፍሰስ ሊያስከትሉ ይችላል። በደም አቅጠኛ መድኃኒቶች ምክንያት የሚመጣ የደም አቅጠኛ መድኃኒቶች ተደጋጋሚ እና ለመቆጣጠር አስቸጋሪ የሆነ ነስር ሊያስከትሉ ይችላሉ። ክፍል አራት መቼ ወደ ሐኪም መሄድ አለብን አብዛኛው ነስር በቤት ውስጥ በሚደረግ የመጀመሪያ እርዳታ ይቆማል ነገር ግን የሚከተሉት ሁኔታዎች ሲያጋጥሙ ወዲያውኑ የሕክምና እርዳታ ማግኘት ይኖርብዎታል አንድ ወዲያውኑ ወደ ሐኪም መሄድ ያለብን ጊዜያት ደም መፍሰሱ የማይቆም ከሆነ በጠንካራ ሁኔታ ከ20 እስከ 30 ደቂቃዎች ያህል አፍንጫውን ከያዙ በኋላም ደሙ ካልቆመ ከፍተኛ የደም መፍሰስ ካለ ብዙ ደም ከፈሰሰ ወይም የደም መፍሰሱ ፈጣንና ከባድ ከሆነ ከጉዳት በኋላ የመጣ ከሆነ ከመኪና አደጋ፣ ከባድ ጭንቅላት መመታት፣ ወይም ሌላ ከባድ ጉዳት በኋላ ነስር ከመጣ። በተደጋጋሚ እና ከኋላ የሚመጣ ነስር ደግሞ ወደ ጉሮሮ እየፈሰሰ እንጂ ከአፍንጫው እየወጣ ካልሆነ ፖስቴሪዮር ኖሴቦየብ፣ ይህ ብዙ ጊዜ በአዋቂዎች ላይ የሚከሰት ሲሆን ከባድ ሊሆን ይችላል። ሌሎች ምልክቶች ሲኖሩ እንደ ድንገተኛ ከፍተኛ ራስ ምታት፣ የመተንፈስ ችግር፣ የልብ ምት መጨመር ወይም የመሳት ስሜት ሲሰማ በመድኃኒት ምክንያት የመጣ ከሆነ የደም አቅጠኛ መድኃኒት እየወሰዱ ከሆኑ እና ነስርዎ የማይቆም ከሆነ ሁለት ለተደጋጋሚ ነስር ሐኪም ማማከር ያለብን ነስሩ በየሳምንቱ ወይም በወር ከአንድ ጊዜ በላይ እየመጣ ከሆነ በቀላሉ የማይድኑ ቁስሎች ወይም የሰውነት መቁሰል ብራይሰስ ከነስሩ ጋር አብሮ ከታየ ምንም ግልጽ ምክንያት ሳይኖር ነስር የሚመጣ ከሆነ ማጠቃለያ እና መልእክት የሚያበረታታ መልእክት የአፍንጫ ነስርን አስፈሪ አድርጎ ማሰብ የለብንም። በአብዛኛው ሁኔታውን በመቆጣጠርና በጥንቃቄ መከላከል ይቻላል። በተደጋጋሚ ለሚከሰት ነስር ደግሞ የአፍንጫን ሽፋን እርጥበት የመጠበቅን እና አፍንጫን አለመንካትን የመሳሰሉትን ቀላል ልማዶች መከተል ትልቁ መፍትሄ ነው። ሆኖም ግን ያስታውሱ፣ ነስር ከ20 ደቂቃ በላይ የማይቆም ከሆነ ወይም ሌሎች አሳሳቢ ምልክቶች ካሉ ችግሩ በውስጥ ደም መርጋት ወይም በሌላ የጤና ችግር ምክንያት እንዳይሆን በአስቸኳይ የሕክምና ባለሙያ ያማክሩ። ጤናው ቅድሚያ የሚሰጠው ጉዳይ ነው። ቪዲዮ ስለተመለከታችሁ እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኘችሁት ላይክ፣ ዋይክ በማድረግ ሼር፣ ሴር በማድረግ እና ቻናላችን ሰብስክራይብ፣ ሰብስክራይብ በማድረግ ለሌሎችም እንዲደርስ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ።